እና እንዲከተሉ እንደ አስተማሪ አድርጎ ከህዝብ መካከል ያወጣቸው ታላቁ ሼክ ሙሐመድ ብኑ አብድል ወሃብ ያዘጋጁትን ኪታብ ከረመዳን በፊት እንማማር ነበር፣ ርዕስ በርዕስ እያያዝን ለረመዳን ሲባል ቁሞ ነበር። እነሆ ዛሬ ከምዕራፍ 16 እንጀምራለን። ርዕሱ መለኮታዊ መልእክት ይላል። ይህ ምዕራፍ የጀመረው አንዲትን የቁርአን አንቀጽ መሰረት በማድረግ ነው። አላሁ ሱብሃነሁ ወተዓላ እንዲህ ብሏል። በቁርአን ውስጥ በሱረቱ ሰባ ቁጥር ሀያ ሶስት ላይ እናገኛለን ይህችን አንቀጽ።

የሚያሳዩት ከፍጡራን መካከል ጠንካራ ለተፈጠሩለት ዓላማ ራሳቸውን ሙሉ በሙሉ ያስገዙ ስሜት የሚባል ነገር በውስጣቸው የሌለ ከብርሃን የተፈጠሩ ፍጡራን መላእኮች እንኳን ሳይቀሩ ለአላሁ ሱብሓነሁ ወተዓላ ሙሉ በሙሉ እጅ የሰጡና እሱን የሚፈሩ መሆናቸውን የሚያስተምር ርዕስ ነው። የአላህን ንግግር ሲሰሙ ምን አይነት ባህሪ እንደሚንጸባረቅባቸው እናያለን። በተጨማሪ ለተፈጠሩለት ዓላማ ራሳቸውን የሚያስገዙ የሆኑ ከብርሃን የተፈጠሩ ታዛዦች እምቢተኝነት በእነሱ ላይ የማይንጸባረቅ የሆኑት መላይኮች ሊመለኩ የማይገባቸው መሆኑንም በዚሁ ርዕስ ውስጥ እናያለን። እስቲ የቁርአን አንቀጿን ትርጉም እኒህ ሐታ ኢዛ ፉዚዓ አን ቁሉቢህም፣ ከልቦቻቸው ላይ ድንጋጤ በተገለጠ ጊዜ ቃሉ ማዛ ቃለ ረብኩም፣ እርስ በርሳቸው ጌታችሁ ምን አለ ይላሉ ይባባላሉ። ተጠያቂው ጅብሪል አለይሂ ሰላም ነው። ጠያቂዎቹ ከሱ ውጭ ያሉት መላኢኮች ናቸው። ትንተናው ወደፊት ይመጣል። ቃሉ ማዛ ቃለ ረቡኩም ጌታችሁ ምን አለ ይላሉ። ቃሉ አልሐቀ ወሁወ ልዓልዩ ልከቢር እውነትን አለ እርሱም ከፍተኛውና ታላቁ ጌታ ነው ይላሉ ይላል። ቡኻሪ አቡ ሁረይራን ረዲ አላሁ አንሁ ጠቅሰው እንደዘገቡት ነቢዩ ሰለላሁ ዓለይሂ ወሰለም ተከታዩን ተናግረዋል። ቅድም እንዳልኩት አሁን የምጠቅሰው ሀዲስና ቀጥሎ የሚመጣው የዚች የቁርአን አንቀጽ ተንታኞች ናቸው፣ ወይም ትንተና የሚያደርጉ ማብራሪያ ናቸው።

ውሳኔውንም በጸጋ ይቀበላሉ። ድንጋጤው ሲለቃቸው ጌታችሁ ምን አለ በማለት ይጠይቃሉ። ተጠያቂው ክፍል ጅብሪል መሆኑን በሚቀጥለው ሐዲስ እናያለን። እውነትን ተናግሯል። ልዕልናው ላቀ ነው፣ ልዕልናው ታላቅ ነው የሚል መልስ ይሰጣል። መላኢኮቹ ይሄን ምላሽ ያገኛሉ። ሸይጣን ውይይታቸውን ያዳምጥና ለበታቹ ያቀብለዋል። የጠንቋይ ጆሮ ጠቢ የሆኑ ሸይጣኖች ከምድር እስከ ቅርቢቱ ሰማይ ድረስ አንዱ ባንዱ ላይ አንዱ ባንዱ ላይ እያሉ ተነባብረው ቅርቢቱ ሰማይ ውስጥ ያሉ መላኢኮች አላህ የፈረደውን ፍርድ የወሰነውን ውሳኔ እርስ በእርሳቸው ሲነጋገሩ አንዲት ውሳኔ ይሰርቃሉ። እስቲ አዳምጡ። ሸይጣን ውይይታቸውን ያዳምጥና ለበታቹ ያቀብለዋል፣ ያኛው ለሚቀጥለው እያለ በመጨረሻ ጠንቋዩ ዘንድ ይደርሳል። ሸይጣኑ ወሬውን ከማቀበሉ በፊት ተወርዋሪ ኮኮብ አግኝቶ ሊመታው ወይም ሊስተውና ወሬውን ሊያቀብል ይችላል። እነሱም ብቻ ለመምታት የተዘጋጁ መለ እንትኖች አሉ፣ ከዋክብቶች፣ ኮኮቦች። ጠንቋዩ ያቺን አንድ የመጣችለትን እውነት ብቻዋን አይደለም የሚያስተላልፈው። የፍርድ ቀን አላቸው ጠንቋዮች ምን ያደርጋል ጠንቋዩ መቶ ውሸቶችን ጨማምሮባቸው ያወራል ከዚያስ የዚህን ጠንቋይ አንዲት እውነት መቶ ውሸት የሰሙ ህዝቦች ሰዎች መቶውን ውሸት ቦታ አይሰጡትም አንዷን እውነት ብቻ ይዘው ይሯሯጣሉ ምን ይላሉ አንድ ቀን እንዲህ እንዲህ በማለት ነግሮን ነበር ያለው አልሆነምን ይላሉ ማድነቃቸው ነው ያለው አልሆነምን ይባላል ከሰማይ ባደመጣት አንዲት ንግግር ሰበብ ከሰዎች ዘንድ ተቀባይነትን ያገኛል ይህ አንደኛው ሀዲስ ነው ነዋስ ኢብኑ ሰምዓን እንዳስተላለፉት

አላህ አንድን መልእክት ማስተላለፍ በሚፈልግበት ወቅት ያንን ዋህይ ራእይ ይናገራል። ሰማያት አላህን ከመፍራት የተነሳ ይርዳሉ፣ ይንቀጠቀጣሉ ማለት ነው። የሰማየ ሰማያት ተመልከቱ፣ የሰማየ ሰማያት ከሰማይ ሰማይ ማለት ነው። ነዋሪዎችም ይህንን ሲያደምጡ ይንቀጠቀጣሉ ይላል። ሰማዮች ይታዩ ይታያችሁ፣ ግዑዛን እንኳን ሳይቀሩ የአላህን ንግግር ሲሰሙ ይንቀጠቀጣሉ። በነገራችን ላይ ነቢዩላህ ሙሳ ዓለይሂ ሰላም አላህን ልይህ ፍቀድልኝ ብለው ሲጠይቁ ልታየኝ አትችልም፣ መጀመሪያ እስቲ ወደ ተራራው ተመልከት፣ ተራራው ከረጋ በቦታው ላይ ልታየኝ ትችላለህ አላቸው። ወደ ተራራው ሲመለከቱ አላሁ ሱብሓነሁ ወተዓላ ለተራራው በመገለጹ ብቻ ነው የሚሉት ተራራው ተናደ፣ ነጎደ። ከዛ ጌታዬ ተው ብቻ አለሁኝ አንተ በዚች ምድር ላይ የምትታይ የምትታይ አለመሆንህን የመጀመሪያ መስካሪ ነኝ አሉ። ስለዚህ ከዚያ ምን ይፈጠራል? የሰማያ ሰማያት ነዋሪዎችም ይህንን ሲያደምጡ ይንቀጠቀጣሉ። መላይኮች ለአላህ ስጁድ ይወርዳሉም። በመጀመሪያ ራሱን ከስጁድ የሚያነሳው ጅብሪል ነው ይላል። አላህ ከዋህዩ የሚሻውን ይነግረዋል ለጅብሪል። ከዚያም ጅብሪል በመላይኮች መሃል ያልፋል። በሰማያት ባለፈ ቁጥር ጅብሪል ሆይ ጌታችን ምን አለ በማለት መላይኮች ይጠይቁታል። እውነትን ተናገረ እጅግ የተላቀና ልዑል አምላክ ነው ይላቸዋል። ሁሉም ጅብሪል የተናገረውን ያስተጋባሉ። ጅብሪል ወህዩን ይዞ ከተፈለገው ቦታ ይደርሳል። ሱረቱ ሰባ ላይ 23ኛው አንቀጽን በተመለከተ ሁለቱን ሀዲሶች መሰረት በማድረግ የሚተላለፍ ትምህርት ቢኖር ጠንካራ የሆኑ ፍጥረታት እንኳን ሳይቀሩ የአላህን ንግግር ሲሰሙ ይርበተበታሉ፣ ግዑዛን እንኳን ሳይቀሩ ይርዳሉ። ይሄ ምን ያሳያል? ከአላህ ውጭ ምንም ጠንካራ ፍጡር እንኳን ቢባል ሊመለክ የሚገባ ክፍል የለም። መመለክ የሚገባው ክፍል ቢኖር መላኢኮች ነበሩ። መላኢኮች እንኳን ለአላህ የሚንቀጠቀጡ አላህን የሚፈሩ የአላህን ድምፅ ሲሰሙ በድንጋጤ የሚወድቁ መሆናቸውን ከዚህ ትምህርት እናገኛለን። ታዲያ ወንድሞቼና እህቶቼ ከአላህ ውጭ ሊመለክ የሚገባው ክፍል አለ ብላችሁ ታምናላችሁ? አታምኑ። የሚያመልኩ ካሉ ልናወግዝ ይገባል፣ ልናስተምራቸው ይገባል። በዚህ ርዕስ ስር ጠቃሚ ነጥቦች አሉ። የአንቀጽ 723 ትርጉምን አይተናል። ሽርክን በተለይም ከደጋግ ሰዎች ጋር ተያያዥነት ያለውን ያለው ከሆነ በማጋለጡ ረገድ ይህ አንቀጽ ጠንካራ ዋቢ ነው። እንዴት መላይኮች መመለክ ካልተገባቸው ሌላ ሊመለክ አይገባማ። ከመላይኮች የበለጠ ደጋግ አለ እንዴ? የለም። የሽርክን ስረ መሰረት ከልቦና ላይ አውጥቶ የሚጥል ኃይል አለው ተብሎለታል። ይሄ አንቀጽ ሀታ ኢዳ ፉዚያ የሚለው እውነት ተመልከቱ፣ እውነትን አለ ብሎ ነው የሚመልሰው ጅብሪል፣ እርሱም ከፍተኛው ታላቁ ጌታ ነው የሚለውን ቁርአናዊ ቃል ትርጉም አይተናል። መላይኮች ስለዚህ ቃል የመጠየቃቸውም ሰበብ አይተናል። ጅብሪል ከጠየቁት በኋላ እንዲህ እንዲህ አለ የሚል ምላሽ ይሰጣቸዋል። ይህንንም አይተናል። መጀመሪያ ከስጁድ ራሱን የሚያቃናው ጅብሪል እንደሆነ ተወስቷል። ለሚጠይቁት የሰማያ ሰማያት ነዋሪዎች ሁሉ ምላሽ ይሰጣል። ለሁሉም መልስ ይሰጣል ጅብሪል። ሁሉም የሰማያ ሰማያት ነዋሪዎች በፍርሃት ይርዳሉ። ይህንንም አይተናል። ሰማያት በአላህ ንግግር መንቀጥቀጣቸው ተወስቷል። ለሚፈለገው አካል ዋህይ የማድረሱ ተግባር የሚፈጸመው በጅብሪል አማካኝነት ነው። ዋህይ በማድረስ እሱ ነው። ሸይጣኖች ከሰማይ ወሬ ይቀዳሉ ለጠንቋዮች ለማስተላለፍ። ሸይጣኖች እርስ በርስ እንዴት እንደሚደራረቡ አይተናል። ከዋክብት በወሬ ለቃሚ ሰይጣናት ላይ እንደሚወረወሩም አይተናል። አንዳንድ ጊዜ ሸይጣኖች ወሬ ከማቀበላቸው በፊት የከዋክብት ጥቃት ይደርስባቸዋል። አንዳንድ ጊዜ ደግሞ ከአደጋው አምልጠው ለጅንና ለሰው ወዳጆቻቸው የለቃቀሙትን ወሬ ያቀብላሉ። ጠንቋይ አንዳንድ ጊዜ እውነትን ሊናገር እንደሚችል ልብ በሉ፣ ከአንዲት እውነት ጋር መቶ እብለቶችን እንደሚቀላቅል ሌሎችም ጥቅሞች አሉት። የዛሬው ትምህርት በዚህ ይጠናቀቃል። ወሰለላሁ ወሰለም አላ ነቢይና ሙሐመድ